ላም አንድ ጥያቄ ነበረችኝ። ጥያቄን ልቀጥል። አንዲትን ሴት አግብተሀት ወደ አረብ ወደ ከሀገር ውጭ ወደ ሳዑዲ መሸኘት እንዴት ይታያል? እኔ ን ከሸሪያ አንግል እንዴት ይታያል ጉዳዩ? ወይም በሸሪያ አንግል ነው እየተናገርኩኝ ያለሁት። ሰው እንዴት ነው የሚስታግብቱ አውዲ ልካታል። ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን፣ አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል ገበያ ላይ። ከገዛ በኋላ ይህን ባሪያውን በቃ እየሰራህ ምጣ ይለዋል። እሱ ቁጭ ብሎ እዛ፣ ቀኑ ሙሉ ያ ባሪያው ሰርቶ ያመጣል። ገንዘብ ተቀብሎ ማታ ላይ ይበላልህ አለቃ። ከዛ ጠዋት ደግሞ ይወጣል ያባሪ አሁንም ሰርቶ ደግሞ ያመጣል ያንን ገንዘብ ላለቃው እየሰጣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል? ባል የሆነ ገንዘብ ይንትልልና ሚስቱን ልካታል። እየሰራች ወሩም ብሎ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ ደሞዝ ስንት ነው መቼም የሚገባው ምንዛሬ ስንት ደርሷል? ላኪ ይላታል። ከዛ ይህ እስልምና ይፈቅድልናል ይላሉ። ወላሂ ይህን እስላም አልፍቅድ

ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሩ። አያችሁ፣ የጋብቻ ጣጣ በወንድ ልጅ ላይ የተጣለ የሆነ ኃላፊነትና ነው። ሴት ልጅ አለችም ሰርታ ምታስተዳድረው ወንድ ልጅ ቁጭ ላሉ ውስጥ እሷ ወጣ ትሰራለች ምናምን፣ እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በእግሩ ላይ ሰጥሎ፣ ከዚያ ያስልቃታል ይበላል። ሊዛሙ ተቀየረ፣ ህይወት ተበላሸ። ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል። ሚስት በቤት ውስጥ ፏ ብትን ብላ በቃ ልጆቿን በዲን በአክላቅ ላይ ታሳድጋለች። ምን ትላለች ምናምን